በነገራችን ላይ የአስር ዓመት ብቻ ሳይሆን የሰላሳ ዓመት እቅድም አወጥተናል። በሀያ አምሳ ኢትዮጵያ በዓለም ውስጥ ስመጥር ከሆኑ ሀገራት በዚህ ደረጃ ትመደባለች የሚልም እቅድ አወጥተናል። ሁለት አያለን ሀገራት ይኖራሉ፣ ከሁለቱ አንዷ ኢትዮጵያ ትሆናለች የሚል እቅድም ተወጥቷል። አስሩን ከተግባባን በኋላ ሰላሳውን እንወያያለን። ኢትዮጵያ በ21 ዜሮ ዜሮ በዓለም ሰባተኛዋ ኢኮኖሚ ትሆናለች። እኔ ምንም ጥርጥር የለውም የብልጽግናን ፋውንዴሽን ጥለው ከሚያልፉ ሰዎች ግን አንዱ ነኝ። እኔ ብልጽግናን አይተው ከሚቋደሱት ከሚኖሩበት ሰዎች መካከል ላልሆን እችላለሁ። ነገር ግን ምንም ጥርጥር የለውም የብልጽግናን ፋውንዴሽን ጥለው ከሚያልፉ ሰዎች ግን አንዱ ነኝ። ምንም ጥርጥር የለውም። ኢትዮጵያ በሀያ አንድ ዜሮ ዜሮ በዓለም ሰባተኛዋ ኢኮኖሚ ትሆናለች። በዓለም በሀያ አርባ በሀያ አምሳ ብዙዎቻችሁ ስላላችሁ ታዩታላችሁ። ያኔ ሲመጣ ወደንም ጠላንም አርት ያስፈልጋል። ምክንያቱም ገንዘቡ አለ፣ አዳራሹ አለ፣ ፌስቲቫል ያስፈልጋል። ከተለያየ ሀገር እየጋበዙ ማሳየት ያስፈልጋል። የግድ ነው። ሰርከሱም ሁሉም እኛ ወደ ብልጽግናው እየመጣን ነው። ያኔ ስንፈልጋችሁ! ከሚዛን እንዳትጎሉ እናንተም ዝግጅት ያስፈልጋል።